ጣጥታ አምጥቼ እዚሁ ነው የሚሸጠው፣ እኔ ደላላ መሀል የለም በተመጣጣኝ ዋጋ ምንም ድርድር የሌለበት ምንም ነገር እንከን የሌለበት እየተጠቀመ ነው ያለው። ሰንበት ገበያ ለህዝቡ ቅናሽ የዋጋ የመረጋጋት ካሉት ከ143 የሰንበት ገበያዎች ውስጥ 43 ከሰንበት እስከ ሰንበት ገበያዎችን ማቋቋም ተችሏል። የንግድ ስርዓቱን ሰንሰለት በማሳጠር ሸማችና አምራች በቀጥታ እንዲገናኙ እድል መፍጠር ነው። ትልልቅ መሆኑ ያስፈልገናል። ሁለት ሺ ሶስት ሺ ካሬ ሜትር ላይ ያረፈ ትልልቅ ገበያዎች ያስፈልጉናልና እሱን እየሰራን ያለ ነው። በማዕከላዊ ኢትዮጵያ ክልል እንደ ሀገር የሚታየው የዋጋ ንረት ለማረጋጋት የተለያዩ ስልት በመንደፍ እየተሰራ ነው። ከእነዚህ መካከል በክልሉ በሁሉም አካባቢዎች የሰንበት ገበያዎች በማቋቋም አምራቹና ሸማቹ በኩል ተጠቃሚ የሚያደርግ ስራ በስፋት ተግባራዊ እየተደረገ ነው። በክልሉ 143 የሰንበት ገበያዎች አገልግሎት በመስጠት ላይ ሲሆኑ 43ቱ ከሰንበት እስከ ሰንበት አገልግሎት እየሰጡ ነው። የግብይት ማዕከላት ለማዘመን በክልሉ በመጀመሪያ ምዕራፍ በስድስት የክላስተር ከተሞች ከ84 ሚሊየን ብር በላይ ወጪ የሚጠይቁ የገበያ ማዕከላት ለመገንባት የመሰረት ድንጋይ የማኖር ስነስርዓት ተካሂዷል። ሰንበት ገበያዎች የኑሮ ውድነትን በማረጋጋት ረገድ እያበረከቱት ያለው አስተዋጽኦ ከፍተኛ ስለመሆኑ አምራቹ አርሶ አደርና ሸማቹ ማህበረሰብ ያለምንም የሀሳብ ልዩነት በኩል ተጠቃሚ ማድረጉ እየተነገረለት ነው። እና ልዩ ልዩ እንስሳት እንትኖች ጸውቶች አሉ። አርሳለሁ። በአመቱ ውስጥ አንድ ስልሳ ኩንታል ስንዴ አገኛለሁ። ቀጥታ አምጥቼ እዚሁ ነው የሚሸጠው። እኔ ደላላ መሀል የለም እና በሰላም አምጥቼ ይሸጣለሁ አርሳለሁ። ይሄ ገባ መካከል መገኘት አርሶ አደን እንዳይበዘበዝ ደላላ መሀል ሶስት ቦታ ተከፋፍሎ እንዳይበሉ ያደርገዋል። ለዚህ ይሄ ማዕከል በጣም ደስ ብሎናል። ይህንን ማዕከል መውነት ለዚህ አስተሳሳብ እልም አድርጎ ራይን ሰንቆ የመጣው ሰው በጣም ነው የምናመሰግነው። በጣም እየሰጠነ ያለው ከዚህ እኛ በውታጅራችን ከአሁኑ ከዚህ መሰረተ ድንጋይ ከተጣለ አራተኛው ነው። የገበያ ማረጋጋት በጣም ደስ ይላል። ነጋዴው ያው ሸማቹ ቀጥታ ወደዚህ እያመጣ ለተረካቢው ለሸማቹ ያስረክባል። በተመጣጣኝ ዋጋ ምንም ድርድር የሌለበት ምንም ነገር እንከን የሌለበት እየተጠቀመ ነው ያለው። ቲማቲም ያው እስከ ገበያው በጨመረ ሰዓት ይሄ የተረጋጋ ዋጋ ነው የሚሸጠው፣ ያው በተመጣጣኝ ነው የሚሸጠው። ሌላው ነጋዴው ያው እንትን መንግስታችን ያመጣው ነገር ለማረጋጋት ነው። ከፍ ሲያደርግ ቶሎ የማረጋጋት ስራ ይሄኛው ከሰንበት እስከ ሰንበት የመጣው ገበያ በጣም ጠቅሞናል። አርሶ አደሩ ቀጥታ ያመጣል፣ እዚህ ይረከባል።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 አሻሽለን ትንሽ ለማሳደግ ሞክርናል። ሰንበት ገበያ ለሕዝቡ ቅናሽ የዋጋ የመረጋጋት በሁሉ ነገር ከዋና ገበያ ወይም ከግለሰብ በጣም የተሻለ ሆኖ ነው የሚገኘው። በዛ በጣም እንረካለን። ምርትንም ደግሞ እናገኘዋለን። አሁን አመት በዓል ጊዜ ሌላ የግለሰብ ገበያ ምርትን በማግኘት ይሁን በማጣት ባናቅን ዋጋ የመጨመርና ዋጋ የሌለ ዋጋ የመጨመር አዝማሚያ አለ። ሰንበት ገበያ ግን በአለን መሆነ ዞት ዋጋው የመጨመር ነገር አይታይም። ከገበያው ቅናሽ መሆኑ እንዳለ ምንም ቢመጣ ጭማሬ ነው ያደረገው። ይህ በጣም ከፍተኛ እድል ብለን ነው የሰንበት ገበያን ስናነሳ አንዱና ትልቁ በተለይም በኑሮ ውድነት ጫና ውስጥ የሚገኙ የህብረተሰብ ክፍሎች የዕለት ጉርሳቸውን በዕለት ሰርተው ቤተሰባቸውን የሚያስተዳድሩ ዝቅተኛ ገቢ ያላቸውን ማህበረሰብ ክፍሎች ታሳቢ ባደረገ መልኩ የሚሰራ ስራ ነው። ይሄ የሰንበት ገበያ በሀገር አቀፍ ደረጃ በክቡር ዶክተር አብይ አህመድ ጠቅላይ ሚኒስትራችን ኢኒሽቲቭ የቅዳሜንና የእሁድን ገበያዎችን በሁሉም የሀገራችን ክፍሎች ላይ እንዲቋቋሙ ካደረጉ በኋላ ይህንን ተከትሎ በክልላችን ከ143 በላይ የሰንበት ገበያዎችን ማቋቋም ተችሏል። በአደጋ አስተሳሰብ የክልላችን ክቡር ፕሬዚደንት ዶክተር እንደሻውጣ ሰው የሰንበት ገበያ ቅዳሜና እሁድ ብቻ ለምን ይሆናል? ምክንያቱም የቀን ውሎን ቀን ሰርቶ ለቤተሰቡ ማታ ሸምቶ ቤተሰቡን የሚያስተዳድር አቅመ ደካማ ዝቅተኛ የኑሮ ገቢ ደረጃ ያላቸው ህብረተሰብ ክፍሎች ስላሉ በሳምንት አንድ መሸመት ስለማይችሉ በየቀን እየሸመቱ ኑሯቸውን ቤተሰባቸውን እንዲያስተዳድሩ ለምን ከሰንበት እስከ ሰንበት በክልላችን አዲስ እንሽቲቭ አንጀምርም ብለው ባቀረቡት መነሻ ሀሳብ መሰረት ካሉት ከ143 የሰንበት ገበያዎች ውስጥ 43 ከሰንበት እስከ ሰንበት ገበያዎችን ማቋቋም ተችሏል። በለውጡ መንግስት አሁን ከተገኙ ትልቅ የድል ውጤቶች አንዱ ነው። ይሄ ከሰንበት እስከ ሰንበት ገበያ ይሄ በሌላ አካባቢ ሲደረግ በጣም ሲንፈልገው የኖረ እና አዲስ አበባ በየከተማው በየጎራው እንደዚህ ተከፍቶ ደላላ ሳይኖር ቀጥታ ከገበሬው ከራሱ ሄዶ ሸምቶ አምጥቶ ለህብረተሰቡ በመጠነኛ ገቢ የሚያስተላልፉበት እና ግብይት የሚካሄድበት፣ ድሃው የሚጠቀምበት፣ እና አቅመ ደካማው ተጋፍቶ ሊገዛ ያልቻለው ኢኮኖሚ ተወዳድሮ ሊገዛ ያልቻለው መጥቶ የሚገዛበት፣ የሚሸምትበት፣ የሚፈልጋቸውን ምርቶች ሁሉ በቅርቡ የሚያገኝበት መልካም የመንግስት አሰራር ስለሆነ በጣም እናመሰግናለን መንግስታችንንም። የግብይት ማዕከላትን ማስፋፋት በጣም ዘርፈ ብዙ ጠቀሜታ አላቸው። ከነዚህ ጠቀሜታዎች ውስጥ አንዱ የንግድ ስርዓቱን ሰንሰለት በማሳጠር ሸማችና አምራች በቀጥታ እንዲገናኙ እድል መፍጠር ነው። ይህን በማረጉ ምክንያት በመሀል ያሉ ደላላዎች አርሶ አደሩ በቀጥታ ሊያገኝ የነበረውን ጥቅም ሸማቹ ላይ በመጫን ዋጋ የሚያስወድዱ ሴት ሳይጨምሩ ዋጋ የሚጨምሩ አካላትን ከመሀል በማስወጣት አምራች ከሸማች ጋራ በቀጥታ እንዲገናኙ እድል መፍጠር ነው። አንዱና የመጀመሪያው ይሄ ነው። ይሄ ሲሆን ሁለት ነገርን በጣም ያበረታታል። አምራቾች ምርታቸውን አምጥተው ያለማንም ከልካይ ያለምንም ወጪ በነፃ አምጥተው አቅርበው ፍሬሽ ምርት በየቀኑ እያቀረቡ ለከተማ ነዋሪው ማቅረብ የሚችሉበትን እድል ይፈጥራል። ገበያ ሲወስዱ የመደብ የሚባል ነገር አይገጥማቸውም። የኪራይ ቤት የሚባል ችግር አይገጥማቸውም። ዋናው የሚፈለገው ንጹህ ምርት ፍሬሽ ምርት በቀጥታ ለገበያ ነዋሪው እንዲቀርብ፣ ስለዚህ አምራቹ ቀጥታ ምርቱን አምጥቶ በነፃ በቤቱ ላይ የሚሸጥበት ማዕከል ነው ማለት ነው። ይሄ ሲሆን ሸማቹ ደግሞ ሳይለፋ በቀጥታ ከማሳ የመጣውን ንጹህ ምርት ያልተጉላላውን ምርት ገዝቶ የሚሄድ እድል ይፈጥራል ማለት ነው። መሀል ላይ የነበረ የደላላ ወከባ በትራንስፖርት በምን እየተባለ የሚጨመረውን ወጪ የሚቀንስ ይሆናል ማለት ነው። ስለዚህ እድሉ ጠቀሜታው ለሁለቱም ነው፣ ለሸማቹም፣ ለአምራቹም ነው ማለት ነው። አሁን ይሄ የሚጠይቀው ዙሪያችን ላይ ያሉ አርሶ አደሮች፣ ዙሪያችን ላይ ያሉ ኢንዱስትሪዎች ምርት ላይ እንዲጠነክሩ አንድ መልዕክት ይሰጣል ማለት ነው። ስለዚህ ምርቱ ሲኖር ገበያ ይረጋጋል። አሁን ምርታቸውን በነፃነት የሚሸጡ እድል እየተመቻቸ ስለሆነ በደላላ የሚበዘበዙበትን ደላላ የሚወስነውን የዋጋ ተመን እያስቀረን ስለሆነ ብዙ ምርት ማምረት ከቻልን ብዙ አቅም እየፈጠርን መሄድ እንችላለን ማለት ነው። አንዱ ንግድ ስርዓቱ ላይ ያለውን ሰንሰለት የማሳጠርና መሀል ላይ ሳይሰራ እሴት ሳይጨምር አርሶ አደሩንም ሸማቹንም የሚበዘብዘውን ኃይል ይቀንሳል። ይሄ ሰንበት ከሰንበት ገበያ ከተጀመረ በጣም ትልቅ ለውጥ አለው። እንደኛ ሸማቹ ማህበረሰብ ምርቶችን በምርቶችን በተገቢ ቦታ በተገቢው ዋጋ ያገኛል። አምራችና ሸማች ቀጥታ የሚገናኙበት መድረክ ሆኖለናል። ይሄ ደግሞ ትልቅ ለውጥ አምጥተዋል። ምርቶቹ ከፍጆታ የፍጆታ ምርቶች አብዛኛዎቹ ማለትም ሽንኩርት፣ ቲማቲም፣ ጥቅልል ጎመን የመሳሰሉት ሁሉም ምርቶች እዚህ ገበያ እንደ ጉሊት በችርቻሩ በትንንሽ ነበረ የሚገኘው። ያም ማለት ከቡታጅራ ከነጋዴ አምጥተው እዚህ ቸርቻሪዎች አሉ ከነጋዴ ገዝተው ነበረ የሚያመጡት። አሁን ግን ቀጥታ አምራቹ አምራቹ በዙሪያ ያለው ቀበሌም አምራች አጠቃላይ ይዞ እየመጣ እዚሁ ገበያው ላይ ቀጥታ እየሸጠ ነው ያለው። አምራችና ሸማችም ቀጥታ እየተገናኙ ነው። ይሄ ትልቅ ለውጥ ነው። የዋጋም በጣም ትልቅ ሱቆች ከሚሸጠው ዋጋ እዚህ ሸማች እንትን ሰንበት ገበያ ላይ በእያንዳንዱ በኪሎ ሃያ ብር የሰላሳ ብር ልዩነቶች አሉት። ይሄ ትልቅ አስተዋጽኦ ነው የሚል ነው ያው ክልሉም የሰራው ትልቅ አስተዋጽኦ ነው። ይህንን በመመስረቱ ነዋሪውም በተለይ የመንግስት ሰራተኛ ይበዛበታል። ይሄ ከተማ ላይ የመንግስት ሰራተኞች በጣም ተጠቃሚ እየሆኑ ነው። በዚህ እንትን ማለት ነው። ሁሉም ያው እዛ ገበያ ላይ ነው ሄዶ እየገዛ ያለው እና ይሄ ትልቅ ለውጥ ነው የሚል ለውጥ አምጥቷል። በአንድ ኪሎ የአስር ብር ልዩነት አለው። አዎ፣ በጣም ህዝቡ በጣም ደስ ይለዋል። በጣም ተጨናንቀን ነው የምንሰራው። ቅዳሜ ገበያ ማለት ነው። ቢያንስ እስከ አስር መኪናዎች ይገባሉ። ዋጋ ቅናሽም ስለሆነ ህዝቡ በጣም ተጠቃሚ ነው። ይወጣል፣ ይገዛል። በተለይ መንግስት ሰራተኛዎች ምናምን ብዙ ለውጥ አለው። አሁን ሰንበት ገበያዎች በጣም ጥሩ ነው የሚሉት፣ ይገባያሉ። በጣም ማለት ነው። አሁን ሌላ ገበያዎች ትተዋል። ዞትር ገበያ፣ ሽንኩርት ሰባብር ገብቶ እነሱ የሚሸጡት እዚህ ጋር ሰባብር፣ ያው መብት ነው ይሰጣሉ። ግን ሰንበት ገበያ ላይ ቀጥታ ያኔ እና ንግድና ኢንዱስትሪና የሰንበት ገበያ ማህበር አንዱ የሆኑ ከአምራቹ አስገብቶ ሰላሳ ብር ሽጠዋል፣ ሰባ ብር በነበረበት ጊዜ። በጣም ማይጠፋኝ ነገር ማለት ነው። አሁን በአትክልት ከዚህ ከፋብሪካ ምርት ራሱ ቅናሽ ያለ እንዳለ ሆኖ በምርት ከባድ ለውጥ ነው ያለ። አሁን ቲማቲም ሌላ ጋ ሰላሳ ብር የምንገዛ ከሆነ እዛ ጋ ሀያ ብር፣ አስራ ዘጠኝ ብር ነው የምንገዛው። ይሄ ደግሞ የተሻለ ነገር ያገኘነው ምንድነው ከአምራች እዚህ መጥቶ አምራችም ስራውን እያገኘነው ጥሩነቱ ያለ ደላላ ቀጥታ ፍሬሽ ወደኛም እየገባ ነው ሁለት ነገር እየተጠቀምን ነው በሰንበት አንደኛ ፍሬሽ ነገር እያገኘነው ሁለተኛ የዋጋ ቅናሽ እያገኘነው ነው ሶስተኛ ያ አምራችም የኛ ህዝብ ሶስት ጥቅም አለ በጣም ከባድ ጥቅም አለ እኛ አሁን ብዙ ከፋፊቱ ኑሮይ በጣም ተቀይር ያለው አዎ ቸርቻሪ ነበርኩኝ አቅርቦቱ ካውል ባራ ነበር ምኖረው ያው እነሱ ጣርተው ነው መጣውት መጥቼ ያው አልহামዱሊላህ ቤትም ሰርቼ ገብቻለሁ አው ጥሩ ደረጃ ላይ ነኝ አሁን ማለት ነው ቸርቻሪ ነበርኩ አሁን አከፋፋይ ነኝ ያው ነጋዴው እኔም በጣም ተጠቅሚያለ። ያው በጣም እድል እየተሰጠን ነው። ከዚህ በፊት እንደዚህ አይነት እድል አልነበረም። ያው ቀጥታ ለነጋዴዎች ነበረ የምናስረክበ ነበረው። አሁን ሰንበት ገበያ እና ቅዳሜ ገበያ ከተፈጠረ ወዲህ ቀጥታ ምርታችን ይዘን አምጥተን ለደላላዎች አንሰጥም፣ ለተለያየ አንሰጥም። ቀጥታ አምጥተን ለህብረተሰቡ ነው የምናስረክበው። አሷ አደሩ ያው ነጋዴዎች ከሚወስዱ እዚ ጋር የሚገዙ ሰዎች ከስተምሮች ራሱ ደስ እያላቸው መጥቶ መርቀን እኛ አንደኛ መሬ የተሰጠንም ነገር ስለሆነ ቀጥታ አምጥተን ለነሱ ስንሰጥ እኛ በጣም ደስተኛ ሆነን ውጤታማ ሆነን ነው ምንሰራው። ቢያንስ ደላለዎች መጥቶ ኦበር አድርጎ ነው የሚወስዱት። ቢያንስ እኛ አሁን እዚ ጋር ዋጋ ማረጋጋ የተሰጠን ካለው ነገር ውስጥ ለህብረተሰቡ ቀጥታ ለነጋዴ አሳልፈን አንሰጥም ቀጥታ ይዘን እንመጣለን። ነጋዴዎቹን ባሉበት እንደዚህ ሰንበት ገበያም ባሉበት ከእኛ ምርት ካለው ነገር ዋጋ አረጋግተን ቀንሰን ነው የምናስረክበው። ሸማቹና አርሶአደሩ አይገናኝም። አርሶአደሩ የሚሸጥበት ዋጋና የሚሸጠው ዋጋ ከነጋዴው እንትን ሲል በጣም ትልቅ ልዩነት ነው ያለው። ነጋዴው እጅ ላይ ከገባ በኋላ በእጥፍ ነው የሚጨምረው። ያንን አስቀርተዋል እና አርሶአደሩም ቀጥታ ተጠቃሚ ሆናል። የሚያገኘውን በመሀል ደላላ የሚያገኘውን ነገር ቀጥታ እሱ እያገኘ ነው ሸማቹም ደግሞ በመሀል ደላሎች አግኝተው እንትን የሚሉትን የነበረውን ነገር ቀጥታ ሸማቹም ጋር እጅ ላይ እየገባ ነው እኩል የተካፈሉት የሚል እንትና ያለ በክልላችን 143 የሚደርሱ የሰንበት ገበያዎችን ማቋቋም የቻለን ሲሆን፣ በአይነቱ ለየት ያለና በሀገር አቀፍ ደረጃ ለመጀመሪያ ጊዜ የሆነ በክልላችን ዶክተር ነሻው ጣሰው ኢኒሽቲቭ የሰንበት ገበያዎችን ከሰንበት እስከ ሰንበት በተለይም የዕለት ጉርሳቸውን ወይ ደግሞ የዕለት ስራ ሰርተው ጉርሳቸውን የሚመገቡትን ድሀ የብረተሰብ ክፍሎችን ለማዳረስ ወይ ደግሞ እነሱን ተጠቃሚ ለማድረግ የሚያስችል ከሰንበት እስከ ሰንበት ገበያ በተያያዘው ኒሼቲቭ መሰረት ተግባራዊ ማድረግ ተጀምሯል። በዚህ ተግባራዊነት ባለፉት አንድ ዓመታት ብቻ በክልላችን ፕሬዚዳንት ኒሼቲቭ የተጀመረው ከሰንበት እስከ ሰንበት ገበያ ካሉት ከ143 የሰንበት ገበያዎች ውስጥ ወደ 43 የሚጠጉ ከሰንበት እስከ ሰንበት ገበያዎችን ማቋቋም የተቻለ ሰንበት ገበያ ላይ ቅድም እንደተባለ ወደ 143 ተጀምሯል። የተጀመሩ ገበያ የሰንበት ገበያ ማዕከላት አሁን ደረጃቸውን የጠበቁ ስታንዳርዳቸውን ያሟሉ እንዲሆኑ ነው እየተሰራ ያለው ማለት ነው። ዛሬ የሚጣለውን መሰረት ድንጋይ ጨምሮ አሁን በሰባቱ የክልል ማዕከላት ላይ የሚገነቡ ማዕከል ትልልቅ ከተሞች ላይ የሚገነቡ እነዚህ ማዕከላት ነገ የሚባዙ ከነሱ ተሞክሮ እየተቀመረ የሚሰፉ ናቸው ማለት ነው። ስለዚህ በክልላችን የሚኖሩ የገበያ ማዕከላት ደረጃቸውን የጠበቁ ይሆናሉ ማለት ነው። ሰው ወደዛ የሚወስደን ነው። ከዚህ አንፃር ግንባታው የሶስት ወር ነች በተባለችው ሶስት ወር ውስጥ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 ሁለተኛ ነገር ነጋዴዎች ወጥተው ቀጥታ ለሚገዙ ሰው ከማሳ የወጣ ፍሬሽ እቃ ቀጥታ ለማስረከብ ቢሰሩ ተጠቃሚ ይሆናል ብዬ ነው የሚያስበው። ሁለተኛ የገበያ ማዕከላት ሲቋቋሙ ጤንነቱንና ጥራቱን የጠበቀ ምርት ሸማች እንዲያገኝ ይደረጋል። ብዙ ምርቶች በማመላለስ ምክንያት፣ በፀሐይ ምክንያት፣ በዝናም ምክንያት ለጤንነት የተበላሹ ለጤንነት ማይሆኑ ግን በአጭር ጊዜ የሚበላሹ የተበላሹ ምርቶችን ነው የምንጠቀሙ። አሁን ግን በጊዜ ይደርሳሉ። ከፀሐይና ከዝናብ ይከላከላሉ። ለሌላ ነገር እንዳይጋለጡ ማጠቢያ አላቸው። አትክልትና ፍራፍሬዎች ሲሆኑ እዚሁም ማጠቢያ ጋንዳ አላቸው። ስለዚህ ጤንነታችን የተጠበቀ እንዲሆን የሚያስችል ምርት በቀጥታ እናገኛለን ማለት ነው። ይሄን ስናይ ሰውን ታሳቢ ያደረገ የሰውን ጤንነት ታሳቢ ያደረገ ምርት ማቅረብ እንችላለን ማለት ነው። ሶስተኛው ግልጽና ተገማች የግብይት ስርዓት እንዲኖር ያደርጋል። ቀጥታ አርሶ አደሩ ነው እዚህ ሲመጣ ደግሞ ሸማቹ ነው። ሁለት ሶስት ሻጭን ሻጭ መካከሉ ላይ አይኖርም። ሁለት ሶስት ሻጭና ገዢ በመካከሉ አይኖርም። ይሄም የሆነ ምክንያት ዋጋው ተገማች ነው የሚሆነው። በዚህ ምክንያት ያልተገባ የዋጋ ንረት እንዳይፈጠር፣ ያልተገባ የዋጋ ጫና እንዳይኖር ያረጋል ማለት ነው። ስለዚህ ይሄም ለሁለቱም ወገን ጠቃሚ ይሆናል ማለት ነው በሂደት የግብይት ስርዓታችን ዘመናዊ የሆነ እንዲሄድ ማድረግ ይቻላል ማለት ነው። ይሄ አሁን በእንትኑ በፎቶ ባየው ልክ ወደ ተግባር ሲቀየር ብዙ ፋይዳ አለው። አሁን እንደ ከተማችን ሰንበት ገበያ አንደኛ ፈላጊ ብዙ ነው። ብዙ ፈላጊ ባለበት የቦታ እጥረትና የአቅርቦት እጥረት ነበረ። ይሄን ሁሉ ሰፋ አድርጎ እንደሚይዝና ብዙ አቅራቢና ለብዙ ማህበረሰብ ይሄን አይነት ችግር የኑሮ ውድነትን በዚህ ሰላሳ ሶስት ሱቅ ላይ ሰላሳ ሶስት አዲስ ሰው ሲገባ የከተማችን ችግር በጣም ይቃለላል ብዬ አስባለሁ። ሌላ ስራ እድልም ይፈጠራል ብዬ አስባለሁ። ማዕከላዊ ኢትዮጵያ ክልል ፕሬዚደንት ይህን ጉዳይ ወደ ፍሬ አምጥተው በወሳና ከተማ በብዙ ገንዘብ በብዙ ሚሊየን ጨረታ አጫርተው የክልሉ ከተማና ኮንስትራክሽን ለተጫራቾች በፊታዊ መንገድ አስተላልፎ እነሱም ተረክቦ ቦታውን አሁን ጽዱና ምቹ አድርጎ ለስራ በመዘጋጀቱ እና ለማዘጋጀትም በመቻሉ መጥተውም የመሰረት ድንጋይ በመጣላቸው እጅግ አክብሮታለን እናከብራለን። ዋጋው ተገማች ከሆነ ቤት ሆነን ማዘዝ የምንችል እድል ጭምር ሊፈጠር ይችላል ማለት ነው። በስልካችን ጭምር ግብይት ወደምንፈጥርበት ሊያሸጋግረን የሚችል መደላድል እየፈጠረ ይሄዳል ማለት ነው። አሁን ብዙ ምርቶች በስልክ ታዘው ቤታቸው ድረስ ነው የሚደርሰው። ዘመነ ማለት ይሄ ሰው የሆነ ነገር ሊገዛ የሆነ ቦታ የግድ መሄድ የለበትም። ባለበት ሆኖ ምርቱ መጥቶ መድረስ አለበት። አሁን ወደዛ እየተቀየረ ነው ባለበት ሆኖ አገልግሎቱ መጥቶ መድረስ አለበት። ስለዚህ ወደዛ የመሄድ ጉዟችንም የሚያፋጥን ለዛ የሚሆን መደላድል የሚፈጥ የግብይት ማዕከል ነው ማለት ነው።